ሰላም እንዴት ናችሁ? አርሴማ ነኝ። በየወሩ ወደ እናንተ ይዘን የምንመጣው ሪፖርት መዝናኛ ፕሮግራም ጀምሯል። በቅርቡ በዴስ ቲቪ አቦል ቲቪ ላይ መተላለፍ የጀመረው ባሻገር ድራማ በጣም በብዙ ተወዳጅ እያገኘ ይገኛል። እኛም ምንድን ነው ስለዚህ ድራማ ያለው ነገር በማለት የፊልሙ ፕሮዲሰር የሆነውን ፍሬ ሰላም በቀለን ወደ ስቱዲዮ ጋብዘነዋል። ከእሱ ጋር በኋላ ቆንጆ ቆይታ ይኖረናል። ታዲያ ከጋበዝናቸው ሰዎች መካከል እሱ ብቻ ሳይሆን፣ በተጨማሪም ስለ ድራማዎች ከሂማ ስለ ቃና ላይ ስላለ አዲስ ነገር ስለ ድራማዎቻችን ትነግረናለች በሌላም ወደ ፋሽኑ ኢንዱስትሪም ስንገባ ደግሞ በፋሽን ኢንዱስትሪ ትልቅ አስተዋጽኦ ያደረገው ዮሐንስ ጎይቶም እዚህ ስቱዲያችን ይገኛል። ከሱ ጋርም ቆንጆ ቆይታ እናደርጋለን። በመጀመሪያ ግን ጥጥ በመፈተል ነው የምንጀምረው። የኑ ጭቃናብካ ናብካ ባለቤትና መስራች የሆነችው ሀመረ ሙልጌታም እዚህ ትገኛለች። ከሷ ጋር ቆንጆ ቆይታ ይኖረናል። የትም እንዳትሄዱ። እዚ ተመልካቾቻችን አሁን የሚገኘው ኑጭ ቃናብካ እያለች ልጅነታችን ከምታስታውሰን የኑጭ ቃናብካ ባለቤትና መስራች የሆነችው ሀመረሙ ጌታ ጋና እንኳን ደህና መጣሽ። በጣም ደስ ብሎኛል። ላይ በጣም ሞክርሽ ታውቂያለሽ ብያ ያላሰብኳቸውን ነገሮች ለመምጣት የሞከርኩት ካሉት ነገሮች ውስጥ ጥቂቶቹን ነው። ጢባጢቤ ሞክሮች ታውቂያለሽ? ሞክሬ አላውቅም፣ ሰምቼዋለሁ። ቀጠን ለየት ያለሽ ናት። አክቹዋሊ ግን ያው እስኪ ትጫውቻለሽ በኋላ እንዴት ነው በዚህ ጫማ፣ እኔም እንደዚያ እንዳትዪ፣ የእኔም ጫማ እንዳንቺ ነው። አሳይሻለሁ። ይህ ደግሞ ጥጥ ነው። እንግዲህ ጥጥ ያው ሁልጊዜም አብሮን ያለ ነገር ነው። ልብሳችንም፣ ኑሯችንም ላይ ሁሉ ነገር ላይ ያለ ነገር ነው። ይሄን ደግሞ እኛ ካልቸራሊ የመጣንበት ነገር ነው እና ከዚህ ጋር በዚህ ውስጥ ልጆቻችንን ማስተማር ከሚለው ጋር ነው። ለዛ ነው ይህን የመጣሁት። ደስ ይላል በጣም ጥጥ መፍተል አይቻቃለሁ። ብዙ ጊዜ ቲቪ ላይ እናቶችም ሲሰሩት፣ ግን ሞክር የማውቀው ነገር አይደለም። በጣም ደስ ይላል። ታስ ሞክሪኝን፣ አይደለም እየሰራን ለጠይቅሽ ደስ ይለኛል። ደስ ይለኛል። ይሄ አሁን እንዝርት ይባላል። ሰው እንዝርቷን ቀስ አድርገሽ ማዞር ነው ከዛ እዚህ ጋር ደግሞ ጥጥ አለን። ፍሬው የወጣ ማለት ነው። የጥጥ ፍሬው እንደዚህ ብዙ ጥጥ ፍሬያዎች አሏቸው። ይህንንም ማውጣት ራሱ አንድ ስራ ነው። ጥጥ መፈልቀቅ ይባላል። እሽን ስትፈለቅቂ እንደዚች እየተደረገች ሳብ ሳብ ነው የምትደርገው። እዚህ ስራ ነው የመፈልቀው ጥጥ ከየት ነው እንደሚመጣ ታውቂያለሽ? ገምች እስኪ እንትን አለ ቅጠል። ይሄ ፒክ እንደሚደረግ አውቃለሁ፣ ፕላንት መሆኑን አት ሊስት። ብዙ ጊዜ ልጆች ስጠይቃቸው ከበግ ነው ምናም ሄዶናል እና ከፕላንት ነው። ከዛ በኋላ ጥጡም እንዲካወጣ ሽም በኋላ እንዲ ቡጭቅ ቡጭቅ ያሉ ስለሆኑ ወይልድ መሆን አለ መያያዝ አለበት እሱ ደግሞ ማባዘት ይባላል። በዚህ አንድ ላይ ጥጦቹን እናገናኛቸዋለን ማለት ነው። ስለዚህ በእንዝርታችን ጥጧን ስትይዥ እንደዚህ ነው። ጥጦ ወደኋላ መሆን አለበት አብሮ ከሆነ እዚህ ውስጥ ከሆነ ሙቀትም ይዘዋል ይጠባበቃል ማለት ነው። ስለዚህ ይሄ ብትን ያለው እንዲቀጥል ከእጅሽ ወደኋላ ነው የሚሆነው። ትንሽ የጫፏ እንደዚች ነካ ታደርጊና እንግዲህ እንዲች እያደረግሽ እያሽከረከርሽ ገመር ትሰሪያለሽ ማለት ነው። እንደ ክር ነው የሚሰራው። ከዛ በኋላ ቺ ናትግ ተጠቅልላ ልብስ የሚሆነው ማለት ነው። ጨዋታ ነው የሚመስለው። ደስ ይላል፣ በጣም ደስ የሚለው። ከዛ ይችን ወደዚችን መልሳት አለን የመጀመሪያው መጀመር ሊከብድሽ ይችላል፣ ግን በጣም ቀላል ነው። ከዛ ግን ይወጣና ከእንደገና ልክ አሁን ይሄ እንደዚህ የተደረገ የተደረገ ሲመጣ ይሄ እንደዚህ ይሞላል ማለት ነው። እዚህ ውስጥ ገባሽ። እቺ አሁን እንደዚህ ውስጥ ገብታ የምትሞላ ናት። በቃ አንድ ሙሉ በዚህ ልክ ይሆናል ነው፣ ሞክሪ እዛ። ይሄ አንድ ልቃቂት ይባላል። ይሄ ብዙ ጊዜ ይችኛዋ ናቷን እኩል ነው የሚያደርጓት። ከዛ በኋላ በዚህ ነው እንግዲህ የሚሸምነው ሸማኔው በዚች ነው የሚቆጥረው። እዚህ ይሄን የሚያክል ጎበዝ እንደመጀመሪያም ጎበዝ ሸማኔ ይህንን ይቆጥርና ይህን ያህል ከመጣልኝ ጋቢ ይወጣል ይህን ያህል ከሆነ ነጠላ ነው እያለ በዚህ ቁጥር ነው የሚለካው ማለት ነው። ስለዚህ እቺ አንድ ልቃቂት ትባላለች። ከዛ ሸማኔው ጋር ሲሄድ ደግሞ በዚህ ይጠቀልላታል መወርወሪያ ውስጥ መግባት እንዲችልለት በዚህ ደግሞ ተመልሳት ተቀላለች ማለት ነው። ስለዚህ እንግዲህ ጥጥ ይሄን አሁን እኛ ዋናው ምንድነው ንጭቃናው ካሀሳቡ ልጆችን ከወላጆቻቸው ከተፈጥሮ ከማንነታቸው ማገናኘት ነው። ስለዚህ ያንን አንዱ የምናገናኝበት መንገድ ወላጅና ልጅ ሲገናኝ ይሄ ነው። አሁን ያሉት ልጆች የሚያውቁት እውቀትና ወላጆች ደግሞ የምናውቀው እውቀት በጣም የተራራቀ ነው። ቴክኖሎጂውን በጣም አግብዟቸው አለ ልጆቹ። ስለዚህ ይርቀናል። ስለዚህ እኛ ማጫወት ያለብን ወይም ማናገር ያለብን በእኛ ቋንቋ ነው በኖርንበት ነው እዚህ በዚህ ውስጥ አብረሽ ስታሳልፊ ከልጆችሽ ጋር ታሪክ ይነግሯቸዋል። አያቴ እናቴ ልብሳችን ይሄ እያሉ መናገር ይችላሉ፣ መጫወትም ለእነሱም ይህንን መስፋት ቀላል ነው። ለወላጅ ልጅ ደግሞ ፋሲል አሁን አንቺ ደስ እንዳልሽ እንደዛ ልጆቹን ነው በጣም ያስደስታቸዋል ማለት ነው። ስለዚህ ከዛ ውስጥ ከኑሯችን ወይም የሴ ሬሶል የተኖረውን ኑሮ ወደ ጨዋታም አምጥቶ ከልጆቻችን ጋር ኢንጌጅ የምናደርግበት አንዱ መንገድ ጥጥ ነው። በሚለው ይሄ ሳቢ ነው። በጣም ቆንጆ ሀሳብ ነው ለመናገር እኔ ራሱ እንውጭ ካናው ካለ ብዙ ሶሻል ሚዲያ ላይ እናየዋለን። እንደ እውቀት መሰብሰቢያ ቦታ ብቻ ሳይሆን የሚመስለው የጨዋታም ለልጆች ለአዋቂዎችም፣ ሁሉም የሚሆን ቦታ ነው አላት ነው ጀስት ከእንትን ከኪዩሪሲቲ የተነሳ እንዴት ግን እንደዚህ አሰርሽ ልጅ ነው። ፕሮግራሙን ወደዳችሁት፣ ይሄንን እና ይሄን የመሰሉ ፕሮግራሞች እንዲደርሷችሁ የቃና ዩቱብ ቻናልን ሰብስክራይብ አድርገው። እንግዲህ ያው ሁላችንም በዚህ መንገድ ነው የመጣ ነው። እኔ ሰአሊ ነኝ፣ ባለቤቴም ሰአሊ ነው፣ አርት ውስጥ ነው ያለ ነው። ከዛ ግን የአንዳንዴ የራስሽን የመጣሽበት የምትወጂው እና የማትወጂው ነገር አለ አይደል። እኔ በጣም የምወዳቸው የእኔ ካራክተሮች አሉ እና ያንን እንግዲህ ልጆች ስወልድ፣ ልጆች ሲኖሩ እንደኔ አድርጌ የማሳደግ ነው የፈለግኩት። ከወደድኩት ላይ ማለት ነው። እና ሁለት ልጆች አሉ ሄራኔ ላይ ይባላሉ። አሁን ትልቁ 14 ዓመት ሆኗታል። ትንሹ 12 ሆኗታል። ስለዚህ ከ14 ዓመት በፊት እንግዲህ እነሱን ለማሳደግ የታሰበ ሀሳብ ነው ማለት ነው። እኔ ይሄንን እንደሆነ ያደረገኝ የሚፈልገውን ምጠይቅ፣ የሚፈልገውን ማቅ፣ የጀመርኩትን ነገር ምጨርስ፣ የሆነ ነገር ከፈለግኩ ደግሞ ማላቆም ልጅ ነኝ እኔ። እና እንደሱ እንዲሆኑልኝ ነው የፈለኩት እነሱን። እኔን ግን ይሄ ምኑ ነው እንደዚህ ያደረገኝ ቢለው አላቀውም፣ እኔም አላቀውም ነበር እና እሱን ስፈልግ ግን ያገኘሁት ጥባጢቤው፣ ጥጡ፣ ምንላከው ጭቃ የምናቦካው ኤቭሪቲንግ፣ እዛ ጋር የምናደርጋቸው ነገሮች እኔ ህይወት ውስጥ ያሳለፍኳቸው ናቸው። አብዛኛዎቻችን በዛ መንገድ ያሳለፍ ነው ስን ስንመረቅ አንድ ሰፈር ሄደሽ ትጫወቻለሽ ግን እዛ ሰፈር ያለ ሰው ማያቅሽ፣ የማን ልጅ ልጅ የት ሰፈር ነው ለምዶ የመጣ ምናምን ኃላፊነት ይሰማዋል። እዛ ያለ ሰው አያቅሽም እኮ ግን አሁን ያው ብዙ እንደዛ እየጠፋ ነው አይደለ ጎረቤ ሁሉ ሰው የራሱን ግቢ ከልሎ የራሱን ብቻ ነው እንጂ ያኛው አይመለከተኝም ምናምን የሚለው በፊት ግን ሁሉ ሰው ነበር የሚያሳድግሽ፣ ትምህርት ቤት የሚያስመዘግብሽ፣ ብዙ ነገርሽን የሚቆጣጠሩት አብዛኛው ጎረቤቱ ማህበረሰቡ ነው። ስለዚህ ይሄ ማህበረሰብ የሰጠን ነገር ቀላል ነገር አይደለም። አሁን ገባሽ? አሁን ያለው ነገር ላይ ያሉት ትልልቅ ቦታ የደረሱት ሰዎች በዚህ መንገድ የመጡ ናቸው። ከዚህ በኋላስ እንዴት ነው ይሄ ነገር የሚቀጥለው የሚለው በጣም አሳሳቢ ነው አይደለ? ስለዚህ ለልጆቼ በዚህ መንገድ ነው ያሳደግኳቸው። ይሄንን ሳስብ ግን በእነሱ ምክንያት ነው በጣም ጎበዝ ሸማኔዎች ምግብ አብሳዮች። በጣም ነው የሚገርም። በጣም ጎበዝ ሰዓሊዎች፣ ሸክላ ሰሪዎችም ናቸው ቀራጺዎች ናቸው። በዚች እድሜያቸው በጣም ብዙ ነገር አቺብ አድርገዋል። አሪፍ። እና አሁን እንዴት ነው ምንጭ አጭቃና ከምን ደረጃ ላይ ነው ያለው? ወደፊትስ ምን ይዞ ይመጣል? ምንጭ ቃናብካ እንግዲህ ከፔንስ የሆነው ከተመሰረተ አምስት ዓመት ሆኖታል። ሴንተር አለን ሀያ ሁለት አካባቢ ንጭ ቃናብካ የልጅነት ማዕከል ነው እንዳልሽው፣ ለሁሉም ሰው መሆን የሚችል ቦታ ነው። ሁሉ ሰው ልጅነቱን መቶ ኤክስፔሪንስ የሚያደረግበት ሰዓሊ መሆን፣ ቀራፂ መሆን፣ ሸክላ ሰሪ መሆን፣ ምንም መሆን አይጠበቅብሽም። እዛ ምተሽ ምትሞክሪበት ቦታ ነው። የምትዝናኝበት ቦታ ነው። ከጓደኞቻቸው ጋር በጣም የአንግ ልጆችም ይመጣሉ፣ ትልልቅ ይመጣሉ፣ ህፃናትም ይመጣሉ። ሁሉ ሰው ግን ልጅ ነው የሚሆነው እዛ ሲመጣ። የልጅነት ማዕከል ነው ያለው። የልጅነት ማዕከል አለን ጭቃናብካ። ብዙ ነገሮችን ነው እየሰራን ያለ ነው። አንዱ ከምንሰራቸው ነገሮች ደግሞ ኤቨንት ነው። በየአመቱ መስቀል አደባባይ እናደርጋለን። ከዛ በፊት ቤተ መንግስት አድርገን ነበረ። በጣም ትልቅ ኤቨንቶች ናቸው። በዛ ጊዜ ውስጥ ቁጥሩን በጣም እየጨመረ እየጨመረ ነው የመጣው ስለዚህ ኤቨንታችን እንግዲህ በየአመቱ የሚደረግ ነው። እንግዲህ ንጩ ቀናፍካን በኤቨንቱ በተለያየ ነገር ከኢትዮጵያ ውጭ ይዘነው ወጥተናል። አሜሪካ ደርሷል። አሁን አሜሪካ ነገር ውድድር ነው። ተወዳድረን አሸንፈን ብራንቻችን እዛ ከፍተናል አሁን ግን በቅርቡ ደግሞ ጥቅምት 22 ከፊታችን ያለው የምጭቃና ፍካ በመስቀል አደባባይ ስምንተኛውን የኢቨንት ያደርጋል ማለት ነው ለስምንተኛ ጊዜ ነው በጣም ብዙ ሺህ ህጻናት ብዙ ሰዎች የሚገኙበት ኢቨንት ነው ዳትቀል ጋብዥሻ አለው ጥቅምት 22 ቅዳሜ ቀን ነው ሙሉ ቀን ነው ከ3 ሰዓት እስከ 11 ሰዓት በጣም ብዙ ነገሮችን ይዘን መተናል። የተለያዩ ነገሮች አሉ ጊነስ ላይ የሚመዘገቡ ሁሌ አኗዋሉ ስናደርግ እንደሱ የምናደርጋቸው ነገሮች አሉ። ስለዚህ በደንብ ደስ ይልሻል። አሁን ጢጳጢፔሽ ሞክሪናእችን ደግሞ መቻል አለብሽ ለመግባት። እንግዲህ እንደዚህ ቅጠል ይዘሽ እግርሽ እንደዚህ ነው መሆን ያለብኩት ወደ ጎን